ዩቫንጀሌካ ደወንጌላማኞች ድምጽ ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? ይህ የካውንስሉ ድምፅ ሳምንታዊ የቴሌቪዥን ዝግጅታችን ነው። እንደምታውቁት የካውንስሉ ድምፅ ካውንስሉንና ተገልጋዮቹን ወይም ደግሞ ቤተ እምነቶችን የሚያቀራረብ ጥያቄዎች ሲነሱ ደግሞ የሚመለከታቸውን አካላት በመጥራት ምላሽ እንዲያገኝ የምናደርግበት ፕሮግራም ነው። በዚህ በካውንስሉ ወይም በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዙሪያ በርካታ ጥያቄዎች ይነሳሉ። እንግዲህ የምታነሷቸውን ጥያቄዎች ሁሉ በተቻለ መጠን ምላሽ እንዲያገኙ እያደረግን እንገኛለን። ነገር ግን ከዚህ አልፎ አንዳንድ ግለሰብ ቤተሰቦች ሆም ብለው በስም ማጥፋት ላይ እየተሰማሩ እንዳሉ ማየት ይችለናል። እንግዲህ እነዚህን ሰዎች እግዚአብሔር ምሕረት ያድግላቸው ከማለት በስተቀር ምን ማድረግ አንችልም። ማንኛውም ጥያቄ በካውንስሉ ዙሪያ የሚነሱ ጥያቄዎች ካላችሁ ይዛችሁኑ ካውንስሉ ሚዲያውም ክፍት ነውእና በዚሁ ምላሽ እንደምታገኙ በዚህ አጋጣሚ መናገር እፈልጋለሁ። ዛሬ እንግዲህ በዚህ ሳምንት ቀጠሯችን የካውንስሉ አንዱ ከሚሰራቸው ስራዎች መካከል የሚሽን ስራዎችን ይሰራል ወይም ደግሞ የተልኮ ስራዎችን ወንጌላውያንን፣ ወይም ደግሞ በሚሽን ዙሪያ አገልግሎት ወይም ደግሞ ስራዎችን ይሰራል። ይህንን ስራዎች በመስራት በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የሚሽን እና የነገረ መለኮት መምሪያ ኃላፊ የሆኑትን ፓስተር ሽመልስ ደጀኔን ይዤላቸው ቀርብ ያለው ፓስተር ሽመልስ ደጀኔ እንኳን ለ እንኳን ለማቆየት እንግዲህ ምንድነው የሚለውን መጀመሪያ ሰዎች ማወቅ አለባቸው። እና አንዱ የቤተክርስቲያን አንዱ ሳይሆን ዋነኛው የቤተክርስቲያን ስራ ሚሽን ወይም ደግሞ ወንጌልን አስታጥቆ ሰዎችን መላክ ነው። ስለዚህ በዚህ ዙሪያ ካውንስሉ ይሄ የሚሽን እና የነገረ መለኮት መምሪያ ምንድን ነው? ምን ይሰራል? እንግዲህ ያው በካውንስሉ መተዳደሪያ ደንብም የተገለጸ ነው እንደ ሰባት ነጥቦች አሉት የሚሰራቸው ሚሽን ያው እንደሚታወቀው እንግዲህ የቤተ ክርስቲያን ዋና ስራዋ ነው። እንግዲህ ካውንስሉም በዚህ ዙሪያ ደግሞ እንደ በስሩ ያሉትን ቤተ እምነቶችንም፣ ህብረቶችንም ሌሎችንም ደግሞ በርካታ የሆኑ ሚኒስትሪዎች አሉ እንዲሁም ደግሞ አጋዥ ድርጅቶችም ይኖራሉ እና ሁሉም በዋናነት ዋና ተልኳቸው እንግዲህ ሄዶ ሄዶ ግባቸው ታላቁ ተልኮን ግባቸው አድርገው መፈጸም ነው። ታርጌታቸው እሱ ነው እና በሱ ዙሪያ ካውንስሉ በእርግጥ ውስጥ ገብቶ መሬት ላይ ስራ አይሰራም። በቤተክርስቲያን ቤተክርስቲያን አይተክልም። ወንጌል ተልኮን ይዞ ላይንቀሳቀስ ይችላል፣ ግን ድጋፍ ይሰጣል። በካውንስሉ አንቀጽ ስድስት ወይ ሰባት ላይ ስለ ሚሽኑ እንዲሁም ደግሞ አንቀጽ ዘጠኝ ላይም ደግሞ አርቲክሉ ላይ ስለ አላማው ኦብጀክቲቭ ይናገራል እና በሁለቱም ቦታ ላይ ተጠቅሷል። አንዱ ከሚሽኑ ከአራት ካሉት ካውንስሉ ካሉት ሚሽን አንዱ በዋናነት የመጀመሪያ ደረጃ የተጠቀሰው እነዚህን በስሩ ያሉትን ቤተ እምነቶች እንዲሁም ደግሞ ፌሎሽፖች፣ ህብረቶች፣ መስራች ፌሎሽፖች እንዲሁም ሚኒስትሪዎችም አብሮት ያሉ ተባባሪ አጋር ድርጅቶችንም ጭምር የታላቁን ተልእኮ እንዲወጡ ድጋፍ ያደርጋል። ድጋፍ ያደርጋል ሲባል ምንድን ነው? የተለያዩ ኔትወርኮችን ግንኙነቶችን ይፈጥራል፣ እንዲሁም ጥናቶች እንዲደረጉ ያደርጋል። እንግዲህ የሚሽን ስራ ያው ሰፊ ነው፣ ቀላል ስራ አይደለም። ግን ደግሞ በተለይ ታላቁ ተልእኮ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምራፍ 28 ከቁጥር 19 እስከ 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያደርጓቸው ብሏል። በእርግጥ እዛ ክፍል ብቻ ላይ አይደለም ተልእኮ የተጠቀሰው ጌታ ኢየሱስ ብቻ እንኳን ወደ አምስት ጊዜ ነው የጠቀሰው። ማርቆስ 16 15 ላይ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ተናግሯል። እንዲሁም ሉቃስ ምዕራፍ 24 ከ44 እስከ 47 ባለው ክፍል ላይ ደግሞ ምስክሮቼ ትሆናላችሁ ብሏቸዋል። ከሞት ከተነሳ በኋላ ለደቀ መዛሙርቱ ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ እንደዚሁ ምስክር እንደሚሆኑ አብ እንደላከኝ እኔም እልካችኋለሁ ብሏቸዋል። በጣም ደግሞ የምንጠቅሰው የሐዋርያት ሥራ 1 ስምንት ላይ በመጣህ ጊዜ መንግስትን ትመልሳለሁ በዚያ ወራት ሲሉት፣ እሱ ለእናንተ አልተሰጣችሁም፣ ነገር ግን በኢየሩሳሌም ከተማ ቆዩና ኃይልን ስትቀበሉ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮች የትሆነላችሁ ብሏል። እንግዲህ የቤተክርስቲያን ዋናው ስራዋ ምስክር መሆን ነው። የጌታ ኢየሱስ ክርስቶስ የሞቱ የመነሳቱ ድል የመነሳቱ ሰው ልጅ ከጢአት ባርነት ከሴጣን ባርነት ነፃ ማውጣቱ፣ ይሄ እንዲታወጅ ጌታም በጓዳ የሰማችሁትን በአደባባይ ትናገራላችሁ ብለዋል እና ያንንም ደግሞ ደቀ መዛሙርቱ አድርገውታል፣ ሐዋርያቱ አድርገውታል። በበዓለ ሀምሳ ቀን እንኳን ስናይ ጴጥሮስ ፈሪ የነበረው መንፈስ ቅዱስ ተሞልቶ ስለ ጌታ ኢየሱስ ክርስቶስ እግዚአብሔር እንዳከበረው ከሞት መነሳቱን ንስሐን፣ የአጢአት ስርየት በስሙ እንደሚሰበቅ ሲሰብክ አይሁዳውያን ምን እናደርግ ብለው ሶስት ሺህ ሰዎች ናቸው ጌታ ነው የተቀበሉት። እና እንግዲህ የቤተ ክርስቲያን ዋና ስራዋ ነው። ሌሎች ነገሮቿ ሁሉ ከዚህ ቀጥሎ የሚመጡ ይህን ዋና አድርጎ የሚሰራ ስራ ነው። ስለዚህ ካውንስሉም ይህንን ዋናው ተልኮ ቤተ ክርስቲያናትም በስሩ ያሉት የተመዘገቡ ቤተ እምነቶችም ህብረቶችም ሚሽን ድርጅቶችም እዚህ ላይ አተኩረው እንዲሰሩ ያበረታታል። የተለያዩ ስልጠናዎችን ያዘጋጃል። ኮንሰርቲሞችንም ያዘጋጃል። ጥናቶችንም አዘጋጅቶ ያቀርባል እና ከዚህ የተነሳ እንግዲህ ይህንን ክፍል ነው የምመራው እኔ። አሁን ወደ ተግባር እንመጣና እግ ካውንስሉ ሚሽን በተመለከተ ሁን ሚሽን ሚሽነሪ ሲባል ብዙ ጊዜ የተለመደው እኛ ያደግንበት ፈረንጆችን እያየን ፈረንጆች መጥተው ለእኛ ወንጌል ሲሰቡ ሚሽነሪዎች ናቸው። ስለዚህ ሚሽነሪ ሲባል ሁልጊዜ አእምሯችን የሚመጣው ፈረንጅ ነው። ይሄንን ግን ለመገልበጥ ምናልባት ኢትዮጵያዊ ሚሽነሪዎች ደግሞ ወደ ተለያየ ቦታ እየተላኩ ነው እና ካውንስሉ ራሱ ሚሽነሪዎችን ይልካል ወይስ ደግሞ አብያተ ክርስቲያናት ሚሽነሪ የሚልኩትን ያግዛል? በምን መልኩ ነው የሚያግዘው? እስከ ዛሬስ ምን ሰርታችኋል? የሚለውን እ ባለን አጭር ሰዓት። እሺ፣ እንግዲህ እኔ ወደዚህ ቢሮ ከመጣው አንድ አመት ሆኖኛል። የመጣሁበትም እንግዲህ ካውንስሉ ከሆርን ኦፍ አፍሪካ ኤቫንጀሊካል ሚሽን ኢንጌጅርስ ጋር ባደረገው ውይይት ነው። እኔም ሰከንድ ተደርጌ ተወክዬ ይህንን ክፍል እንድመራ የተደረገው እና ቅድም እንዳነሳኸው ሚሽነሪ የሚለው ቃል ያው በሰዎች ዘንድ ጥሩም ገጽታ አለው፣ ጥሩም ያልሆነ ገጽታ አለው። በታሪክ ውስጥ የተበላሸም መልክም ተሰጥቶታል። በሌላ መልኩ እንዳልከው ደግሞ ብዙ ጊዜ ከፈረንጆች ጋር ተያይዞ ነው የሚጠቀሰው ግን አሁን አሁን ደግሞ ተለምዷል። ሚሽነሪዎች በኢትዮጵያ ውስጥ ብዙ አብያተ ክርስቲያናትም ሚሽነሪዎችን ይልካሉ። በኢትዮጵያ ውስጥ ብቻ ሳይሆን በውጭም ጭምር የሚልኩ አብያተ ክርስቲያናት አሉና እየተለመደ መጥቷል። በእኛም ዘንድ ሚሽነሪ የሚለው ለፈረንጆች ብቻ ሳይሆን ኢትዮጵያውያንም ሚሽነሪዎች፣ አንዳንድ ጊዜ የቤተ ክርስቲያን ተካዮች ተብሎ ይጠቀሳል። ስለዚህ አሁን ካውንስሉም ራሱ ሚሽነሪዎችን ይልካል ማለት ነው? አይልክም። እሱ ጥሩ ጥያቄ ነው እንግዲህ ይሄ ግልጽ መሆንም አለበት። ካውንስሉ በራሱ ሚሽነሪ አይልክም፣ ምክንያቱም በራሱ ቤተክርስቲያን አይደለም፣ ቤተክርስቲያን አይተክልም። ነገር ግን ሚሽነሪ እንዲልኩ ያበረታታል፣ ፋሲሊቴት ያደርጋል፣ ግንኙነቶችን ያደርጋል። በሀገር ውስጥም ያሉ ከሀገር ውጭ ያሉ መደራረቦች እንዳይኖሩ ተቀናጅተው እንዲሰሩ ሚኒስትሪዎች ከሚኒስትሮች ጋር፣ አብያተ ክርስቲያናት ከአብያተ ክርስቲያናት ጋር ያደርጋል። በተለይም ደግሞ እኔ ከመጣው አንዱ ሌሎች ከዚሁ ጋር የተያይዞ ነገረ መለኮት መምሪያም ስለሚል የሰራ ናቸው። ለምሳሌ አንዱ ከሳማሪ ታምፐርስ ሚኒስትሪ ጋር ሆነን ባገኘነው ድጋፍ በሰሜን አካባቢ ደሴ ወሎ ላይ ላሉ አብያተ ክርስቲያናት ከካውንስሉ ጋር ሆነን እንዲሁም ደግሞ በሽሬና ሽራሮም አካባቢ እንደዚሁ የነሱ ሳይት ያለበት ነበር እና የደቀ መዝሙርነት ስልጠናዎች ተሰጥተዋል። ወደ መቶ 73 ገጽ ያላቸው በእግዚአብሔር ላይ ስለመደገፍ፣ ወንጌል እንዴት ይመሰከራል፣ እንዲሁም ደግሞ ጋብቻና የቤተሰብ ህይወት። እነዚህ ሁሉ ያው ምስክርነታችን በአንድም በሌላ መልኩ ክርስቶስን ማሳየት ነው እምነታችን ህያው መሆኑን ለሌላው ሰው ምሳሌ የሚሆኑን በምናሳይበት ጊዜ ሰዎች ወንጌልንም ለመቀበል ወንጌል በአንደበት ብቻ የሚነገር አይደለም። ወንጌል በተግባርም በህይወት ምሳሌነትም ጭምር የሚገለጽ ነው እና ይህንን ያማከለ ከሳማሪታን ፐርስ ጋር በመቀናጀት ስልጠናዎችን የደቀ መዝሙርነት ስልጠናዎችን ሰጥተናል ለሶስት ሳምንት ያህል በነዚህ ስልጠናውን፣ ለማግኘት የሚፈልጉ ሰዎች በየጊዜው ስልጠና ስታዘጋጁ እንዴት ነው ከእናንተ ጋር ማገናኘት? ለአብያተ ክርስቲያናት መሪዎች ነው የተሰጠው። እንግዲህ ይህን የምናደርገው ካውንስሉ ግንኙነት የሚያደርገው በተለይ በየአካባቢው በተቋቋሙ በየደረጃው፣ በየክልሉ፣ በየዞኑ የካውንስሉ መሪዎች አሉ። እነሱ ናቸው ምርጫ የሚያደርጉት ካውንስሉ በቀጥታ እነዚህ ሰዎች ሊያገኝ አይችልም። ስለዚህ እናንተ አሁን ጥሪ ስታደርጉ በየቦታው ያሉት የካውንስሉ መዋቅር ውስጥ ያሉ ሰዎች ናቸው ጥሪ የሚያደርጉት። ልክ ነው። አንዱ እሱ ነው። ሌላው ፕሮጀክቱ ነው የሚወስነው። ፕሮጀክቱ በተለይ አጋር ከሆኑ አሁን እንዳልኩ የሳማሪ ተምፐርስ ጋር የገባ ነው አጋር እዛ ሰሜን አካባቢ በተለይ በጦርነት ጋር በተያዘ የተጎዱ አብያተ ክርስቲያናት ስለነበሩ ለእነሱ የተሰጠ እድል ነው እና እዛ አካባቢ ውስን ነው ለምሳሌ ደሴ አካባቢ ወደ አርባ አንድ የሚሆኑ አብያተ ክርስቲያናት ናቸው የተጠቀሙትና ወደ መቶ አምስት መሪዎች ያን የመረጡት ግን በወሎ አካባቢ የተቋቋመው የካውንስሉ የወንጌል አማኞች አብያተ ክርስቲያናት ካውንስል መሪዎች ናቸው። እነሱ ከነሱ ጋር በመቀናጀት ነው ስልጠናው የምሰጠው። አንዳንድ ጊዜ ደግሞ ከውጭም ሚኒስትሪዎች ወይም ደግሞ ሌሎችም በሚመጡበት ጊዜ የተለያየ ስልጠና ይሰጣል እና እዚ አዲስ አበባ አካባቢ ከሆነ ከወጪም አንጻር ከክፍለ ሀገር ባጠራበት ጊዜ ያጋጥምሃል እና የዛን ጊዜ እዚህ አካባቢ ላሉ በአብያተ ክርስቲያናት መሪዎች አማካኝነት ይደረጋል። ሌላ ጊዜ ደግሞ የካውንስሉ መሪዎች ባልተመረጡበት ከወንጌላውያን አማኞች አብያተ ክርስቲያናት ኅብረት ጋር በመቀናጀትም ጅምር የመሰጠት እድል አለ። ከዚህ ጋር ተቀናጅቶ እንግዲህ እኔ ይሄ መመራዊ ቢሮ አንዱ ትልቅ ነገር ይዞ የመጣው በተለይ ምናልባት በሚዲያም ላይ ታይቷል ሐምሌ 16 ቀንም ይሄንን ላውንች አድርገናል ገልጸናል ፕሮጀክት ዚሮ የሚባል በተለይ በወንጌል ያልተደረሱ ማህበረሰቦችን በኢትዮጵያ ውስጥ ጥናት ማድረግ በቂ ጥናት የለም ከዚህ በፊት ጆሹዋ ፕሮጀክት የሚባል አለ ሌሎችም ግን ያው ትክክለኛ አኩሬት የሆነ ቁጥር አይሰጥህም። ምን ያህል ተደርሰዋል እነዚህ። ብዙ ጊዜ ስናይ እንደምታውቀው እዚህ አዲስ አበባ አካባቢ ላይ ነው በአብዛኛው ወንጌል የመሰበክ እድል ያለው በተደጋጋሚ ሰዎች የመስማት እድል አላቸው። ምናልባት የክልል ከተማዎች እንደ አዋሳ አካባቢ፣ እንደ ምስራቅ ወይም ሐረር አካባቢ ያሉ ድሬዳዋ አካባቢ ወይም ደቡብ አካባቢ ያሉ ከተሞች ላይ ወንጌል በሰፊው ይሰበካል። አንዳንድ ቦታዎች ግን፣ በተለይ ገጠር ላይ ወንጌል ምንም ያልገባባቸው አሉ እና ይሄ ፕሮጀክት በሚቀጥሉት አምስት ዓመታት በኢትዮጵያ ውስጥ ያሉ በወንጌል ያልተደረሱ ማህበረሰቦች ሁሉ እንዲደረሱ እየሰራ ያለ ነው። ግን ቀጥታ ከእነሱን ለመድረስ ከመግባታችን በፊት ጥናት መደረግ አለበት ብለን በአሁኑ ጊዜ ጥናት ላይ ነን ያለን። ወደ 65 የሚሆኑ ጥናት የሚያደርጉ ስልጠና የወሰዱ ሰዎች በየቦታው በእነዚህ ማህበረሰብ ውስጥ ሄደው ጥናት ያደርጋሉ። ጥናት ሲያደርጉ ምንድን ነው? አንደኛ ምን ያህል አማኝ ድኗል ከዚያ ማህበረሰብ አንዳንድ ጊዜ ግልጽ መሆን ያለበት ለምሳሌ ምስራቅ አካባቢ ብትሄድ ብዙ አማኞች ሊኖሩ ይችላሉ፣ ግን እዛ ምስራቅ አካባቢ ያለው ተወላጁ ሕዝብ በወንጌል ተደርሷል ወይ ብለህ ስትል ጥያቄ ይሆንብሃል። አብያተ ክርስቲያናት ያን ትኩረት እንዲያደርጉ ዝም ብሎ አካባቢያቸው በስራ ምክንያት የሚመጣውን ወይም ደግሞ ተመሳሳይ እምነት ያለውን የክርስትና እምነት ያለውን ብቻ ያማከለ የወንጌል ምስክርነት የማድረግ ስራ የማድረግ ዝንባሌ ይታያል። ይህንን እንግዲህ ካውንስሉ ትኩረት እንዲያደርጉ ለየት ባለ መልኩ ወንጌል ያልተደረሱ ፍጹም ለሁሉም ህዝብ ወንጌል መድረስ ስላለበት ማለት ነው። በመጽሐፍ ቅዱስ ላይ በብዙ ቦታ እናያለን። ይሄ ቅድም የጠቀስኩት የማቴዎስ 28 ላይ ያለውም ለአህዛብ ሁሉ የሚለው በግሪክኛው ቋንቋ ኤትኔ ነው የሚለው ኤትኔ ማለት ህዝቦች ማለት ነው ኔሽንስ ተብሎ በእንግሊዝኛ ተተርጉሟል ኔሽንስ ሲል የሀገር ስም ሳይሆን ህዝብ ማለት የህዝብ ክፍሎች በአለም ላይ በአሁኑ ጊዜ ከ17 ሺህ የሚበልጡ ልዩ ልዩ ህዝቦች አሉ በየጊዜውም ደግሞ ይጨምራሉ ቋንቋ በምን በባህል ምክንያት እና በኢትዮጵያ ውስጥ ከመቶ 12 በላይ ይሁን ምናልባት በኢትዮጵያ መንግስት ወደ 86 የሚሆኑ ብሔር ብሔረሰቦች አሉ ከቋንቋ አንጻር ደግሞ ስታይ ከመድረስ አንጻር እነዚህ ሰዎች እኛ ስናጠናቸው ከመቶ አስራ ሁለት በላይ የሚበልጡ ህዝቦች አሉ። እና አንዳንዶቹ ላይታወቁም ይችላሉ በሰዎች ያ እንዲታወቅ ማን ናቸው፣ የት ጋር ነው የሚኖሩት፣ ምን ያህል አማኝ አለባቸው? ማን ነው በዚህ አካባቢ ወንጌል የሚሰራው፣ የትኛው ቤተክርስቲያን ነው፣ በምን አይነት ዘዴ ነው የሚሰራው፣ ያ የሚሰራበት ዘዴ ውጤታማ ነው ወይ፣ ሌሎች ደግሞ ፌዝ ቤዝድ የሆኑ ኦርጋናይዜሽኖችስ አሉ ወይ ሚኒስትሪዎችስ አሉ ወይ የትኛው ጋር በስቷል፣ የትኛው ጋር አንሷል ትኩረት አልተሰጠው የሚለውን ጥናት እያደረገ ይሄ ጥናት እንግዲህ ከሁለት ወር በኋላ ታሳስ ወር መጨረሻ ላይ ለአብያተ ክርስቲያናት መሪዎች፣ ለሚመለከታቸው የተለያዩ የሚኒስትሪ ኃላፊዎች፣ እንዲሁም ደግሞ ለፌዝ ቤዝድ ኦርጋናይዜሽን የክርስትና መሰረት ያደረጉ ለነሱ ይህንን እናሳውቃለን። ምክንያቱም ተባብረን የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ለሰዎች ሁሉ ማድረስ ይገባናል። ይሄ ጌታ የሰጠው ለቤተ ክርስቲያን ታላቅ ተልኮ ስለሆነ ቤተ ክርስቲያን ይህንን ማድረጓን እርግጠኛ መሆን አለባት። እንግዲህ የፕሮጀክት ዜሮ ይፋ በሚደረግበት ጊዜ እዛ ስብሰባ ላይ ነበርኩና፣ እናንተ ጥያቄዎች ተነስተዋል ነበሩ። ሰዎች ያነሱት ጥያቄ ለአንዱ ለምን ፕሮጀክት ዜሮ የተባለው ለምን ፕሮጀክት መቶ አላላችሁትም? ዜሮ ኔጌቲቭ ነው የሚልም ተነስቷል። እና ከዚህ የሚሆኑ ተነስቶ ምናልባት በዚህ በካውንስሉ ድምፅ የሚከታተሉ ተመልካቾችም ፕሮጀክት ዜሮ ምንድን ነው የሚለውን እንደ ትንሽ ማብራሪያ መስጠት። እሺ፣ ጥሩ ጥሩን ያነሳኸው ተስፍሽ፣ ልክ ነው። ፕሮጀክት ዜሮ ሲባል ጥሩ ነው በአንድ መልኩ አነጋጋሪም ሆኑ ጥሩ ነው። እንግዲህ ፕሮጀክት ዜሮ ዜሮ በአንድ መልኩ ዜሮ እንዴት ይባላል? ሙሉ ቁጥር ቢሆን አንድ ሚሊዮን ቢሆን መቶ ቢሆን እንዳልከው ጥሩ ሊሆን ይችላል ግን ዜሮ ዋጋ ደግሞ አላት እኮ ከቁጥር በኋላ በምትመጣበት ጊዜ ትርጉም ትሰጣለች። ግን ፕሮጀክት ዜሮ የተባለበት ምክንያት ያልተደረሱ ህዝቦችን በሚቀጥሉት አምስት ዓመታት በፈረንጆቹ እስከ 2030 ዓመተ ምህረት መጨረሻ ድረስ ዜሮ እናደርጋለን ስንል በዛ አካባቢ ያሉ እነዚህ ያልተደረሱ ህዝቦች ሁሉ ወንጌልን ሰምተው ድነው ይቀራሉ ማለት ሳይሆን በሚሲዮሎጂስት አጠራር ወይም ደግሞ በሚሲዮሎጂስቶቹ አነጋገር አንድ ማህበረሰብ ሁለት በመቶ የሚሆን ወንጌላዊ አማኝ ወይም ደግሞ የወንጌል አማኞች ከሌሉበት በቋንቋው በባህሉ የምታመልክ ቤተ ክርስቲያን በዛ ማህበረሰብ ውስጥ ከሌለች ያ ህዝብ አልተደረሰም ነው የሚባለው። ቢያንስ ሁለት ፐርሰንት የሆነው ህዝብ ለምሳሌ መቶ ሺህ ህዝብ ያለው አንድ ማህበረሰብ ሁለት ሺህ የሚሆን አማኝ ከዛ ማህበረሰብ ድኖ በስራ ከሌላ ቦታ የሄደ ሰው ሳይሆን ከዛ ከተወላጁ ድኖ የዳነው ያ ማህበረሰብ ደግሞ በባህሉ በቋንቋው ጌታን የሚያመልክ ከሆነ ለቀረው ለመቶ ሺው ህዝብ ወንጌል ለማድረስ ቀላል ይሆናል። ይሄ የስትራቴጂ ጉዳይ ነው፣ የስልት ጉዳይ ነው። እና ያና ተኩሮ ነው። እና ዜሮ እናደርጋለን ስንል ሁለት በመቶ አማኞች በሁሉም ወንጌል ባልተደረሰው ማህበረሰብ ውስጥ ሁሉ ይደረሳሉ የሚል ታርጌት ነው። ስለዚህ ዜሮ ትርጉም አላት። እና ሜኪንግ ኢትዮጵያ በእንግሊዘኛው ዚሮ አንሪሽ ፒፕል ግሩፕ ባይ 2030 የሚል ነው እና በ2030 መጨረሻ ላይ የዛሬ አምስት ዓመት ይሄንን ስራ ጥንቅቅ አድርገን ሁላችንም አብያተ ክርስቲያናት ሁሉ ገብቶን ከሰራን በዛን ጊዜ እያንዳንዱ ማህበረሰብ ሁለት ፐርሰንት ብቻ ሳይሆን አንዳንዱ ሶስት ፐርሰንት አማኝ አራት ፐርሰንት ይኖረዋል ማለት ነው። ስለዚህ ያቺ ቤተክርስቲያን ደግሞ የምትባዛ ቤተክርስቲያን ከሆነች ስራውን መስራት ትችላለች። ስለዚህ የኢትዮጵያን ስራ ጨርሰን ወደ ጎረቤት ሀገር ወደ አፍሪካ እንድንሄድ እድል ይሰጠናል። አለበለዚያ እዚሁ ነው ምን እንደፋደፈው በስትራቴጂ ካልሰራን በስልት ካልሰራን ግብ አስቀምጠን አቅደን ካልሰራን እዚ ስንንደፋደፍ እንንደፋደፍ። እንግዲህ እንደምናውቀው ኢትዮጵያ ውስጥ ከወንጌል ከገባ ወደ ሁለት ሺህ ዓመት ሆኖታል። ግን በስልት ካልሰራን አሁንም የዛሬ ሃያ ዓመትም የዛሬ ሰላሳ ዓመትም ኢትዮጵያ ውስጥ በወንጌል ያልተደረሱ ህዝቦች አሉ እያል እንኖራለን። እሱን ታርጌት አድርጎ ነው የዛሬ አምስት ዓመት ዜሮ ይሆናሉ ስንል ሁለት በመቶ እሱ ነው ስታንዳርድ። ሁለት በመቶ የሚሆኑ አማኞች ከዛ ማህበረሰብ ውስጥ ይኖራሉ፣ ይድናሉ ማለት ነው። በጣም ጥሩ። እኔ አሁን ግን አንድ ነገር ልጨምርልህ። ቅድም ያነሳልኝ ዋና ነገር፣ ካውንስሉ ይህን ሁሉ አስቦ ሲሰራ ጥናቶችን ነው አንዱ የሚያደርገው። አሁን አንዱ እያደረግን ያለው ነገር ነገ ወደሱ ልመጣ ነው። አንድ ጥያቄ አንዱ ከሱ ጋር ተያይዘህ እንድትመለስልኝ እንመሉትልኝ፣ በዛ ሰዓት ወይም ደሞ ይሄ ፕሮጀክት ዜሮ ይፋ በተደረገበት ሰዓት አንዳንድ ጥያቄዎችን እየጠየቁ ነበርና ያሉት ምንድነው? እዛ የነበሩ የቤተክርስቲያን መሪዎች ይህንን እኮ ለእኛ ነው መተው የነበረበት፣ ካውንስሉ ለምንድነው ሚሽነሪ የሚልቀው እኛ ነው እንጂ መርዳት ያለበት የሚል ጥያቄ አንስቷል። ራሱ ካውንስሉ ሚሽነር የሚልቅ መስሏቸውም የነበረዋሉ። እና ከዚህ ጋር ተያይዞ በየአካባቢው ያሉ ሚሽነሪ መሆን የሚፈልጉ የዚህ ልብ ያላቸው ዋጋ ለመክፈል የተዘጋጁ ሰዎች አሉ። እነሱ ደግሞ መረዳት እንፈልጋለን እኛን ላኩን የሚሉ አሉና፣ ይህ እንዴት ነው የምታግዟቸው? ጥሩ ጥያቄ ነው። ልክ ነው። እንግዲህ ያው አንዳንድ ነገር ሲመጣ ብዥታ ሊፈጥር ይችላል። ግን ጠንቅቆ በደንብ ከተሰማ ካውንስሉ በራሱ ሚሽነሪዎችን አይልክም፣ ልካለውም አላለም። አንደኛ ጥናት ያደርጋል። አሁን ይህን ጥናት ማድረግ እንደ ካውንስሉ ለማድረግ እድሉ አለ። ግን እያንዳንዱ ቤተክርስቲያን ላድርገው ሲል በጣም አስቸጋሪ ነው የሚሆነው። ከዚህ የተነሳ ካውንስሉ ይህንን ማድረጉ፣ ጥናት ላይ መስራቱ ኃላፊነቱ ሁሉን የሚያማከለ ሁሉን የሚያቀፈ ስለሆነ ካውንስሉ ከዚያ በኋላ ደግሞ በአገር አቀፍም በአገር ውስጥም ያሉት የበለጠ ካውንስሉ ሁሉን የሚያቀፈ እስከሆነ ድረስ ታማኒነት ይኖረዋል። ሁሉን የመሰብሰብ እንደ ወላጅ ማለት ነው። ስለዚህ ይህን የማስተባበር አብረው እንዲሰሩ የማድረግ የማቀናጀት ስራ ነው እንጂ በራሱ ሚሽነሪዎችን ከዚህ ቢሮ ውስጥ አይልክም። ሚሽነሪዎች ቢመጡ ሚሽነሪዎችን በእነዚህ ማህበረሰብ ውስጥ ሊልኩ ለሚችሉ ቤተክርስቲያናት ትኩረት አድርገው ዝም ብሎ ለሁሉም እንካቹ ብሎ ማደላደል ሳይሆን የሚሰጠው አንደኛ እነዚህ በኢትዮጵያ ውስጥ በወንጌል ሁለት ፐርሰንት ያልተደረሱ ማህበረሰቦች የትኞቹ ናቸው ተብሎ የዛሬ ሁለት ወር አካባቢ እንዳልኩት ጥናቱ በሚያረጋግጥበት ጊዜ ሰላሳ የሚሆኑ በተለምዶ ከሰላሳ እስከ ሰላሳ አምስት ይባላል እና ከዛም ሊበልጡ ይችላሉ። እንግዲህ የዛሬ ሁለት ወር አካባቢ የምናየው ነገር ነው እና እነዚያ ማህበረሰብ ውስጥ ነው ትኩረት አድርገው የሚሰሩ። እነዚያ ማህበረሰብ ውስጥ የሚሰሩ ከሆነ ትኩረት አድርገው ከማህበረሰቡ የሀገሩን ሰርዶ በሀገሩ በሬ እንደሚባል ሚስዮናውያንን የሚያወጡ ከሆነ ቀድሞ በሄድንበት መንገድ በተለምዶ ይሄደን ከሄድን የተለየ ውጤት ላናመጣ እንችላለን። ስለዚህ ይህን የሚያደርጉ እስከሆነ ድረስ ትኩረት አድርገው ለሚሰሩት እንትኖች የሚሽነሪ አቅርቦትን የማመቻቸትና የማቀናጀት ስራ ነው የሚሰራው እንጂ በራሱ ሚስዮና አይልክም። ስለዚህ ይህ ብሽታ ለአብያተ ክርስቲያናትም ጥያቄ ለሆነባቸውም ግልጽ እንዲሆን ያስፈልጋል። ስለዚህ የካውንስሉ ዓላማ ሰፖርቲቭ ነው፣ አሲስት የማድረግ ነው፣ ግንኙነት መፍጠር ነው። ተሰሚነትም ይኖረዋል ኢንተርናሽናል ካሉ ድርጅቶች ጋር ህብረቶች ጋር እነዚህ በኢንተርናሽናል ደረጃ ያሉ ኢትዮጵያውያንም ሆኑ ሌሎች ኢትዮጵያ ውስጥ ያለውን በወንጌል ያልተደርሰው ማህበረሰብ መርዳት የሚፈልጉ አካላትን መተው ከአንድ አጥቢያ ጋር ከአንድ ዲኖሚኔሽን ጋር ልስራ ከሚሉ ስራውን የበለጠ ለማቀላጠፍ ከካውንስሉ ጋር ልስራ ቢሉ የበለጠ ጥሩ ይሆናል። ካውንስሉ ደግሞ በስሩ ያሉ እንደ ወላጅ ማለት ነው፣ ሁሉንም አብያተ ክርስቲያናት ማነው? በዚ የትኛው ቤተ ክርስቲያን ነው የትኛው ቤተ እምነት ነው ውጤታማ የሆነው? ኢንፋክት ከአጥቢያ ቤተ ክርስቲያንም ጋር ዘልቀን አንሰራም እኛ ከህብረቶች እንደገናም ደግሞ ከቤተ እምነቶች እነዚህ ከፍ ካሉ ማን ነው ትኩረት አድርጎ የሚሰራው እነሱን የመደገፍ ነው፣ የበለጠ አቅማቸውን የማጎልበት ነው። አሁ እነሱም ይሰራሉ። ካውንስሉ ደግሞ የበለጠ የማስተባበር ስራ ነው የሚሰራው እና ይሄ ብዥታ ሊጠራ ይገባል ማለት ነው። በጣም ጥሩ እንግዲህ ወደ መጨረሻው ጥያቄ ነው የምመጣው። የመጨረሻው ምንድን ነው፣ በርካታ ኢትዮጵያውያኖች አሉ፣ አቅም ያላቸው በተለይ የወንጌልን አገልግሎት ሚሽነሪዎችን መደገፍ የሚፈልጉ ሰዎች አሉ። እና በዚህ በሚሽን አገልግሎት በጣም ኢምፖርታንት ነው ወይም አስፈላጊ ነው የምትሉት፣ ኢትዮጵያውያኖችም ራሳቸው ማለት ሁል ጊዜ ከውጭ ለምን ከፈረኝ እንጠብቃለን፣ ከአበሾችም ከእኛም ከህብረተሰባችን ማግኘት አለብን የምትሉት ድጋፍ ካለ እሱ ጥሪ፣ ይሄ በጣም ወሳኝ ነገር ነው። እንግዲህ የወንጌል ነገር የእያንዳንዱ የወንጌል አማኝ ጉዳይ ነው ለእያንዳንዱ የወንጌል አማኝ ነው የተሰጠው። አንደኛ ጴጥሮስ መጽሐፍ ምዕራፍ ሁለት ቁጥር ዘጠኝና አስር ላይ እንደምንመለከተው ሐዋርያው ጴጥሮስ ሲናገር የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ ቅዱስ ሕዝብ፣ ካህናት፣ ለርስቱ የተለየ ወገን ናችሁ ነው የሚለው እና ቀድሞ ወገን አልነበራችሁም አሁን ወገን ናችሁ፣ ቀድሞ ምሕረት አላገኝ አሁን ምሕረት። ስለዚህ የእርሱን በጎነት እንድንነግር የዳን አማኞች ሁሉ ኃላፊነት ነው በጸሎት ባለን በገንዘብ በብዙ መንገድ ነው ወንጌልን ልናደርስ የምንችለው። በልዩ ልዩ መንገዶች ልናደርስ ይገባናል እና ተቀናጅተን ብንሰራ የበለጠ ውጤታማ እንሆናለን። አሁን በካውንስል ውስጥ በርካታ ሚኒስትሮች አሉ፣ አብያተ ክርስቲያናት አሉ። እግዚአብሔርን እናመሰግናለን። እንደዚህ መብዛታችን ግን ደግሞ ብንቀናጅ ሊሆን የሚችለው አለመቀናጀት ምን ይፈጥራል መሰለህ? ተሶች መደራረብ ይፈጥራል። አለመነጋገር በራሱ ተቀራርበ ለምሳሌ እኔና እናንተ ተመሳሳይ ስጦታ ላይኖረን ይችላል። አንተ ያለህ እኔ የለኝም፣ እኔ ያለኝ አንተ የለህም። ስለዚህ እኔ የሌለኝን ከምታገል አንተ ካለህ ይህንን አንተ ብትሰራልኝ ብልህ የተሻለ ይቀላል። እና እኛ ኢትዮጵያውያን እንግዲህ ያው አብሮ መስራትን መማር አለብን፣ መተማመንም አለብን። ከዚህ የተነሳ ማሳሰብ የምፈልገው ከትልቅ አክብሮት ጋር በኢትዮጵያ ውስጥ ያለን እንግዲህ ስምንት መቶ ከዛ በላይ በግምት የሚሆኑ ሚኒስትሮች አሉ። እነዚህ ሚኒስትሮች ሁሉ ሄደ ፈትሸ ብታይ አላማቸውን ታላቁ ተልኮን ወንጌልን የክርስቶስ ወንጌልን ለፍጥረት ሁሉ መስበክ ነው የመጀመሪያው ሊሆን የሚችለው ከዛ ደቀ መዝሙር ማድረግ ነው ሊሉ የሚችል ቤተክርስቲያን መትከል ነው። እነዚህ አረፍተ ነገሮች ወይም ፍሬዞች አይጠፉ። ይህ ከሆነ አብረን መስራት ምንድን ነው የሚያቅተን? ወደ ምስራቅ የሚሄዱ እዛ ላይ ያተኮሩ እዛ ላይ ቢሰሩ ምናልባት እዚህ ላይ አሁን መረጃው እናንተ እጅ ነው ያለው የካውንስሉ እጅ ላይ ነው ያለው። ማን ሚኒስትሪ ምን ዓላማ አለው የሚለውን ነገር እነዚህ ያላቸውን ጠርቶ አንድ ላይ አድርጎ ብትዋሃዱ እኛም ለመርዳት እናንተም ጋር አብሮ ለመስራት ይቻላል ብላችሁ ጥሪ አድርጋችሁ ታውቃላችሁ ወይ? ለማድረግ ምክክር አለ። በእንትንም ጽህፈት ቤት እየተሞከረ ነው። በፓስተር ጌቱ የሰማሁት ነገር አለ። ሙከራ ከዚህ በፊትም ሙከራ ተደርጓል። እንግዲህ እንደምታውቀው ያው ካውንስሉ ያለው የሰው ኃይል የተወሰነ ነው። ስራው ደግሞ ሰፊ ነው። እንደገና ደግሞ በፓስተር ይልማ መንፈሳዊ ዘርፍና የውጭ ግንኙነት ኃላፊ በምክትል ጠቅላይ ጸሐፊ ማዕረግ ያገለግላል። እንግዲህ እኔ ተጠሪነትም ይህ ቢሮ ለሱ ነው እና በሱም እየተነጋገርን ነው። እነዚህ መንፈሳዊ እንትኖች ሚኒስትሪዎች ቤተክርስቲያናትም ቢሆን እነዚህን የማነቃቃት ሞብላይዝ የማነሳሳት አብረው እንዲሰሩ የማድረግ እንግዲህ በበጎ ፈቃድ ነው ይህን የምታደርገው እና ምክክሮች አሉ፣ የተጀመሩ ጅማሬዎችም አሉ በጥቂቱ ግን፣ ወደፊት በስፋት ይህንን የምናደር ይሆናልና እና በእግረ መንገድ እንግዲህ ይህን እንዲያውቁት፣ ወደ ቢሮችን እንዲመጡ፣ በጋራ ብንሰራ ውጤታማ እንሆናለን። ተቀናጅተን ሪሶርስንም ከማባከን እንጠበቃለን። አንዳንድ ጊዜ ምን ይፈጠራል? ሚሽነሪዎች ቅድም አንስተሃል፣ በሚላኩበት አካባቢ ሳውቁ ሁለት ሶስት ሚኒስትሪዎች ወይም ደግሞ ቤተክርስቲያናትም ሊሆኑ ይችላሉ አንዱን ሊደግፉት ይችላሉ። ሌላ ቦታ ቤተክርስቲያን የሚመራት ወንጌላዊ ወይም ደግሞ ሚሽነሪ አታ ባለበት ቦታ ክፍተት እያለ መደረስ ያለበት እያለ አንዳንዱ ቦታ ሁሉም ሚኒስትሮች ይደራረቡና፣ ለምሳሌ ደቡብ ኦሞ አካባቢውን በጣም ብዙ ሚኒስትሮች ይሄዳሉ ያገለግላሉ። እና ሌላው ቦታ ደግሞ ወደ ሰሜኑ ብትሄድ ደግሞ ክፍተት አለ። ስለዚህ ብንነጋገር፣ ምክንያቱም የጌታ ጸጋ ለሁሉም ስፍራ ነው። ቅድም የሐዋርያት ሥራ አንድ ስምንት ላይ ያየነው በኢየሩሳሌም ከዚያ በኋላ በይሁዳ አይልም በኢየሩሳሌም እና በይሁዳ እና በሰማሪያ እና በዓለም ሁሉ ነው የሚለው። በይሁዳም በኢየሩሳሌምም እየሰራ እንደገና ደግሞ ከኢየሩሳሌም ወጥተህ ደግሞ በይሁዳ ከዛም ደግሞ ወጥተህ በተመሳሳይ ጊዜ ነው ይሄንን ክፍሉ የሚናገረው። ይሄንን ነው እንጂ እዚህ አዲስ አበባን ጨርሰን ወደዛ የምንሄደው ምትል ከሆነ ሰዎች ሳይደረሱ ያልፋሉ ማለት ነው። ፓስተር ሽመልስ ደጀኔ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚሽንና የነገ ምልክት መምሪያ ኃላፊ። ለጥያቄያችን መልስ ስለሰጡ በጣም እናመሰግናለን። እግዚአብሔር ይባር ተመልካቻችን የዛሬ የካውንስሉ ድምፅ ዝግጅታችን በዚህ ይጠናቀቃል። ተጨማሪ ጥያቄዎች ካላችሁ የሚነሱ ሀሳቦች ካሉ በተለይ ደግሞ በፌስቡክ፣ በዩቲውብ፣ በቴሌግራም አድራሾቻችን እየገባችሁ ጥያቄያችሁን ማስቀመጥ ትችላላችሁ። ሀሳባችሁን፣ አስተያየታችሁን ሁሉ መሰብሰብ እንፈልጋለን። መጀመሪያ መግቢያ ላይ እንደተናገርኩት እንግዲህ ማንኛውም ካውንስሉን በተመለከተ የሚነሱ ጥያቄዎች ካሉ የካውንስሉ ኃላፊዎች እኛም ደግሞ አስፈላጊውን ሰው ጠርተን ምላሽ እንዲያገኙ ስለምናደር ቀጥታ ጥያቄዎቻችሁን ይዛችሁ ነው። በዚህ በተረፈም እንግዲህ አንዳንድ የሶሻል ሚዲያዎችን ገንዘብ ለማግኘት ሲሉ ተከታይ ለማግኘት ሲሉ ስም በማጥፋት የተሰለፉ አሉ። እነሱን እንግዲህ እግዚአብሔር ምሕረት ያደርግላቸው ከማለት በስተቀር ምንም ማለት አንችልም። የሚቀጥለው ሳምንት በሌላ እንግዳ ቡድን እናንተ እመጣለሁ። እስከዛ ድረስ የምትሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ኮላችን ኢቫንጀሊካ ቲቪ የወንጌል አማኞች ድምፅ